ዲጂታል ኢትዮጵያን ለመገንባት የኢንፎርሜሽን ቴክኖሎጂ ዘርፍ ላይ ትኩረት መስጠት ያሻል። የማዕከላዊ ኢትዮጵያ ክልል ሳይንስና ኢንፎርሜሽን ቴክኖሎጂ ቢሮም ይህንውን ለማድረግ ከተቋማት ጋር የውል ስምምነት በመፈጸም ወደ ሥራ ገብቷል። አሁን ላይ የተቀመጡ እቅዶች ወደ ግብ እያመሩ ስለመሆኑ የ2017 ዓ ም የዘጠኙ ወር እቅድ አፈጻጸሙን በገመገመበት ወቅት አመላክቷል። በመድረኩ የዞኖችና የክልል ሳይንስና ኢንፎርሜሽን ቴክኖሎጂ ቢሮ በዘርፉ የተከናወኑና የቀጣይ አቅጣጫዎች ተመክረውባቸዋል። በዚህ ወቅት ያናገርናቸው የጉራጌ ዞን ሳይንስና ኢንፎርሜሽን ቴክኖሎጂ መምሪያ ኃላፊ አቶ ደምስ ገብሬ በዞኑ የኤሌክትሮኒክስ ጥገናን ጨምሮ የሽያጭ ፈቃድ አሰጣጥ ላይ ለውጥ ተመዝግቧል ብለዋል። መረጃዎችን በዲጂታል ሲስተም ለመለዋወጥ የሚያስችል መተግበሪያ ስራ ላይ ስለማዋሉም አብራርተዋል። ሌተሪንግ ሲስተም የሚባል ሁሉም ነገር የያዘ አንድ ሲስተም አልምተናል። ያ ሲስተም ለምሳሌ አንድ ደብዳቤ ቦዲው ብቻ ነው መጻፍ የሚፈልገው። ቦዲውን ብቻ የሚፈለገው ሀሳብ ብቻ ይጻፍበታል። ከዛ በኋላ ግን ለሚመለከተው አካል በሚላክበት ሰዓት ማህተብ እራሱ ነው የሚመታው። እንደዚሁም ሲግኒቸር ራሱ ያስገባል፣ ፊርማዎች ራሱ ያስገባል። የኃላፊነት ታይትሎች ምናምን ቁጥርና ቀንስ ጭምር ሳይቀር በተገቢ አስገብቶ ለሚመለከተው አካል ወጪ ደብዳቤዎች፣ ገቢ ደብዳቤዎች እያለ ያስቀምጣል። የትኛውን ቦታ ለምሳሌ ዛሬ እኔ እዚህ ዱራሜ ነኝ ያለሁት፣ የሆነ ነገር ቢገጥም እዚህ ቁጭ ብዬ ደብዳቤ መስጠት ካለብኝ ፈርሜ መስጠት ይችላለሁ። የመልካም አስተዳደር ሰዎች መጥተው ኃላፊ የለም፣ ስብሰባ ላይ ነው እንዲህ በሚል የሚጠፉ ጊዜዎችን የሚያስቀር ሲስተም መተግበሪያው የውሸት ሪፖርትና የመልካም አስተዳደር ችግርን ይቀርፋል። እንደ ጉራጌ ዞንም በሴቶች ዘርፍና በጤና አገልግሎት ጥቅም ላይ የሚውል መተግበሪያ ለምቷልም ብለዋል። በስራ እድል ፈጠራና በሌሎችም የዲጂታል ኢኮኖሚ ግንባታ ላይ ውጤት መመዝገቡንም ነው ያወሱት። የሀድያ ዞን ሳይንስና ኢንፎርሜሽን ቴክኖሎጂ መምሪያ ኃላፊ ገነት ሙሉጌታ በበኩላቸው ዘርፉን ለማሳደግ ስልጠናና የብቃት ማረጋገጫ ሰርቲፊኬት መስጠት ላይ ጠንካራ ስራዎች መሰረታቸውን አብራርተዋል። ማህበረሰብ ተኮርና ጊዜ ቆጣቢ መተግበሪያም ለምቶ ወደ ስራ ስለመግባቱም ነግረውናል። ዙኝ ደሊቨሪ የሚባል እንደ ሆሳና ከተማ የተሰራበታል። ይሄ አዲስ ሲስቴም ነው፣ በከተማ ላይ የማይታወቅ ማለት ነው። እዘዙኝ ደሊቨሪ ማለት በሞባይል አፕሊኬሽን ምግብ በተቀመጥክበት ቦታ ላይ ታዞ እዛ ቦታ ላይ እያዘዘው የትኛው መንግስት ሰራተኛ ሊሆን ይችላል፣ ኃላፊዎች ሊሆን ሊኖሩ ይችላል፣ ስብሰባ ላይ ሰው ቢዚ ሊሆን ይችላል። ሆቴል ሄዶ ቁጭ ብሎ ምግብ መብላት ስለማይችል ባለበት ቦታ ላይ ምግቡን በዛ አፕ ዌብሳይት ላይ ገብቶ ሲያዝ ቀጥታ እዛ ባለበት ቦታ ላይ የመጠቀም ቴክኖሎጂ የለማበት ሂደት አለ። ለኮሊደር ልማት ስራ የሚውሉ የፈጠራ ስራዎች የፈሳሽ ማዳበሪያ ማቀነባበሪያ ቴክኖሎጂዎችና ሌሎችም ወደ ስራ መግባታቸውን አመላክተዋል። የቢሮ ኃላፊው አቶ ሰላሙ አማዶ በበኩላቸው ቢሮ በሁሉም ተቋማት ኢኮኖሚያዊ ተጠቃሚነትን ለማረጋገጥ በቴክኖሎጂ የተደገፈ ስራ እየሰራ ነው ብለዋል። ባለፉት ዘጠኝ ወራት ሲስተሞችን በማልማት ውጤታማ ስራ መከናወኑንም አብራርተዋል። አስራ ስድስት ሲስተሞችን ለማልማት አቅደን አስራ አምስት ሲስተሞችን ማልማት ችለናል ሲስተም ከስተማይዝ ማድረግ ነው። ሁለተኛው የለሙ ሌሎች ቦታዎች ላይ ያሉ ሲስተሞችን ለዛ ቢሮ ወይ ለዛ መዋቅር ወይ ለዛ ቦታ ወይ ለዛ ጉዳይ አጀስት አድርጎ ወይ አሻሽሎ መጠቀም ነው። ከስተማይዝ ማድረግና ይህንን ካስተማይዝ ከማድረግ አንጻር 14 አቅደን 11 ማከናወን ችለናል። ዲጂታል ኢትዮጵያን ለመገንባት የሚደረገው እንቅስቃሴ ለመደገፍ በርካታ ስራዎች ቢሰሩም አሁንም ቀሪ ስራዎች ይኖራሉ። የክልሉን ፀጋዎች ለማሳወቅ ዌብሳይት በማልማት ውጤታማ ስራ መሰራቱም ተመላክቷል። ይሄ ዓለም አቀፍ ደረጃ የቲም ኢንተርኔት ባለበት እንዲሰራ ተደርጎ የሚሰራ ስራ ነው። ይህን ከመስራት አንጻር 27 ዌብሳይቶችን ለማልማት ነበር ያቀብ ነው። ይህንም ሙሉ በሙሉ አሳክተናል። በ9 ወሩ 27 ዌብሳይቶችን አልምተን ከኢትዮ ቴሌኮም ጋር በመነጋገር በኢትዮ ቴሌኮም ዳታ ሴንተር ላይ ሆስት አድርገን አገልግሎት ላይ አውለናል። ይህንን ሊንኮቹን በተለያየ ሚዲያዎች በተለያየ መድረኮች ጭምር እያስተዋወቅ ነው። ተቋማቱን በራሳቸው መንገድ ለተጋልጋዮቻቸውና መድረስ አለባቸው አለበት ለሚሉት አካላት እያደረሱ ይገኛሉ። በኢንፎርሜሽን ቴክኖሎጂ ተሰማርተው የሚሰሩ አካላትን ድጋፍና ፈቃድ መስጠት ላይ ከእቅድ በላይ መሰራቱን የጠቀሱት አቶ ሰላሙ የመሳሪያዎች ጥገና ላይም አመርቂ ውጤት ተመዝግቧል ብለዋል። ሌላው የዚህ የኮቴ መሳሪያዎች ቅድም ያልኩ የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ መሳሪያዎች ብዙ አይነት መሳሪያዎች አሉ። እነዚህ መሳሪያዎች የመጠገን የማደስ፣ የሶፍትዌር ይሁን የሃርድዌር ጥገናና እድሳት ስራዎችን በማከናወን ከአገልግሎት ውጭ የሆኑትን ወደ አገልግሎት መመለስ ከእቅድ በላይ አሳክተናል። በዚህም በመንግስት ከመንግስት በአክኖር የነበረ ወይ ደግሞ ከአገልግሎት ውጭ የነበረ ከሀያ ሚሊዮን ብር በላይ የሚገመት ንብረት ወደ በእኛ ተቋሚ ባለሙያዎች ጥጋና ወደ ስራ እንዲመለስና ወደ አገልግሎት እንዲመለስ አድርገናል። የዲጂታል ክህሎት ስልጠናና የፈጠራ ውጤቶችን መደገፍ ላይ በተሰራው ስራ በርካቶች ወደ ትግበራ መግባታቸውም ተመላክቷል። በእለቱም አጠቃላይ የዘጠኝ ወር እቅድ አፈጻጸም ቀርቦ ውይይት ተደርጎበታል።